ሰላም አለይኩም። ይችን እህታችንን ኮይት አየር መንገድ ላይ ያገኘኋት። እስኪ ተናገሪ ማን ነበር? በኢትዮጵያ አስራ ሁለት ነበረ የመጣሁት። የሆነ ክፍል ቆልፎ አስገቡ ገቡኝ እዚሁ ፖሊሶቹ ማለት ነው። ከዛ አሻራ፣ ካንስሌሽን ምናምን መግባት አትችም ኮይት አሉኝ። እሺ ከዛ በኋላ የሆነ ክፍል ቆልፉብኝ። የምመለስበት ቲኬቱ ተሰጠኝ።

ከዚህም በፊት ለቤት ኤጀንሲ ራሱ የዱባይ ነበር የጀመርኩት እኔ ኮይት መምጣት አልፈለግኩም ነበረ። ከዛን ቪዛሽ መተዋል ስለኝ አዲስ አበባ መጥቼ መዲካል አርጌ መን ብዬ ነጻ ሆንኩኝ። ትኬት ይቆረጥልሻል ግቢ ሲባል ገባውን። ከዛን የትኬት ዋጋ ጨምሯል 30 ሺ ብረምጭ ያለ ጭሶንም እሺ ብዬ ተበድሬ ሰጠዋል። ከዛ በኋላ ቪዛ ጠቃሚ ስሟን አላቃትም። እዚህ ለቤክ ኤጀንሲ ያለው ነው የሚያውቃት አኛ አለ እዚህ የሚሰራ አዲስ አበባ ማለት ነው። እሱን እንደዛ አምጪ ምለኝ ጅማ አለች። ከዛም ቪዛሽ ተቃጥሏል አለች። ብሩ አዲስ አበባ መጥቼ ስንት ወጪ ካወጣሁ ባላ እሺ፣ ወየ የቆይ በፊት ኮይ ጠፍቼ ሰርቼ ካንስል አለ አዲስ አሰራር ነው ይሄ አዲስ አሰራር ነው። ችግር የለውም ጀምሪ ይድረስ ለመዳሟ ቆንጆ ለምትኖረው በሰው ጎንጆ ለሆነችው ሆደ ሰፊ ለቤተሰብ ሰብ ለሕይወትሽ የምትለፊ በሰው ሀገር ለምትኖሪው መገፋት መከፋቱን የለመድሽው በሰውን ናፍቆት ተቀምጠሽ ያለቀሽው በቤተሰብ በትዳርሽ የተካድሽው ሀብት ንብረት ጥረሽ ግረሽ አፈራሽው ሰውን ወደሽ በውደሽ የተካድሽው ለግቦተሽ መገፋትን ችለ ያልሽ የኑሮ ሻሻራ አንቺ ታላቋ ሴት የሁሉ አስተዋይ በፈገግታሽ መሃል ሁሉንም አታላይ አንቺ የኔ ጀግና አስተዋይ እንቁ ሴት ሁሉን የምታልፊ በሶብር በጽናት ችግሩ ያልፋል። አንቺ ትልቋ ሴት የሴቶች አርአያ ምን ብዬ ልግለጽሽ የለሽማምሳያ መከራ ጭንቀቱን አኑረሽ በጉያ ፈገግት ዋለሽ ከሰው መተያያ ከአገርሽ ወጣሽ ከአገርሽ ወጣሽ የእናትሽ መከራ ለምታሳድግሽ ተሸክማ አጋግራ አሊያም ታማብሽ በጽኑ በሽታ እሷን ለማሳከም ሄድሱ ከፍታ እንዳትወድቅ ብለሽ ጧሪ ቀባሪያታ አረብ አገር ሂደሽ ሆነሻል መከታ ከአገርሽ ወጣሽ አባትሽ ልፋት ቆፍሮ ለሚያድረው አንችኑ ለማብላት ሶት መከፋቱን በውስጡ አምቆት ለሚለፋው ብለሽ በደከመ ጉልበት። አልያም ይሄድሽው የጉዞች መነሻ ትዳር አልሰምር ብሎ ሆኖብሽ ተልካሻ ለልጅ ስቴ ይሄድሽ መጨረሻ። ጉልበት እያነሰሽ ያውበት ቢረግፍም ስሜት ካልተከተልሽ ፍጹም አይጸጽትም። እኔ ሳዘንኩልሽ እኔ ሳዘንኩልሽ አንቺ ውዷህቴ ለቤተሰብ ስቴ ያለቀሽ ስንቴ። ስልቱን ዘመን ላይ ተፈጥረሽ ከሁሉም ከሁሉም ከሁሉም ከሁሉም አመመኝ ተሰማኝ። ሰው ሲያንቋሽሽሽ እንዴት አይሰማኝ? ወጣት ሆኖ ሳለ መስራት እየቻለ ተቀምጦ ብርሽን የሚበላም አለ። ሌላኛው ግፈኛ አባልሽ ነውም አሉኝ፣ በሰራሹ ገንዘብ ሚስት አገባ አሉኝ። ለጾታሽ መብት ተነፍጎ ለጥቅመሽ ነጋ ደግድጎ ለጎዳሽ ማረግ ፈልጎላት ሰለተኝ ተጠልፈሽ በሰለተነ ተልፈሽ ሌላኛው ተረኛ ዘመዴ ነው ያልሽው፣ አምነሽና ልቀሽ አደራ የሰጠሽው ይኸው ከዳሽ አሉ። ዱንያ ሸወደችው፣ አጂብ አጂብ። አንቺ እህቴ፣ አመመኝ ተሰማኝ። በዚህ ሁሉ ክስተት ጠፍቷል ሰው የሚዳኝ! እንዴት አይሰማኝ እንዴት አይሰማኝ ደርሶ አይከነክነኝ፣ እድሜሽ ተጎትቶ ወጣትነት አልፎ እርጅናሽ ሲታየኝ ለራስሽ ሳት ኖሪ ለሰው ብለሽ የኖርሽ ቤተሰብ አኗሪ የመዳም ቅመም ነሽ። አይዞሽ አይዞሽ፣ ጠንከር በይ አንቺ ድንቅ ጀግና፣ ብሶትን ረስተሽ ኑሪ ደግሞ እንደገና። አንቺ እኔ ጀግና የመዳሟ ቆንጆ እንደ አንቺ ሰው የለም። መኖር የሚያቅበት ፈገግታን ኮርጆ ያሉ ብሻገር ባቋርጥ በሽ አዘነጋፍታ ገሬ አንቺ እህት ዓለም፣ አንቺ እህት ዓለም፣ አንቺ እኔ ጀግና ሳቅ ፈገግበይ በርታ ቤውና እኔ ስተረዳሁሽ አንቺ ድንቅ ፍጥረት፣ በረሃ መኳተን በሙቀት መቀጣት ደርሶ የሚያስነባሽ የናፍቆትሽ ብዛት ለእናትሽ ላባትሽ ለልጅ ስት መሆኑን አውቃለሁ፣ ሁሉን የምታይ ባይደላሽ ነው እንጂ ባይደላሽ ነው እንጂ ከሀገር የወጣሽው፣ ባይሞላ ነው እንጂ የቤትሽ ቀዳዳው። መቼ ያስችልሻል መሄድ ከለመድሽው፣ ቢርቅ በአካል ባይኖር ከሀገሩ መንፈሱ እስረኛ ነው ሁሌም ያፈሩ ሞልቶለት። አንተም ወንድም ጋሼ ሰማይ በል ተቀበል፣ ከአገርህ ከወጣህ ፍጹም አትወላውል። በረሃ ስደቱን እንዲህ አቋረጥከው፣ ዓላማ አለህ እና ከውስጥ ያስቀመጥከው። ከግብህ ተፋለም ጫፍ እስከምታደርሰው ስለ አንተ አልችልም፣ ስለ አንተ አልችልም መናገር መጽሐፉን። በስደት ዓለም ላይ አሳለፍከው ስንቱን። መልበስ መዘነጡን ሁሉን ረስተኸው የወጣት ዕድሜህን ላሰርህ ሰጠኸው። ምን አማራጭ አለ? ምን አማራጭ አለ? አንተ ወዳጄ ሆይ ለልጅህ ስትል ነው የምታየው ስቃይ። ኃላፊነት በስቶ እንዲህ ስትቸገር ስደትን መርጠሃል ቤትህን ለማስከበር። አይዞህ፣ አይዞህ ትደርሳለህ ካሰብክበት መንደር ኧረ ምን ይወራል የስደቱ ነገር ምቆት እንግዱቱ የማያውቁት ሀገር የአሰሪ ጩኸት ሁላልባት እንኮሳ ሁሌ ይፈራረቃል ብሶትና በሳ ያም ሆኖ ይህ ሳለ የምላችሁ ነገር እናንተ መዳሞች ያንሳችኋል ክብር፣ አዎ ያንሳችኋል ክብር። የኔ ውድ ባል አለሜ ምርኩዜ፣ ታውቃለህ እኔ ፍቅር መግለጽ ላይ ብዙም አይደለሁም። ቢሆንም ግን አብዝቼ እንደምወድሁ ወቅድኝ። የእኔ ታዛዥ አገልጋይ ክብሬ ጌጤ፣ ውበቴ ረጅም አመት ከጤና ጋር ይስጥ የኔ ውድ። ካወኩ ጀምሮ እስክንጋባ ድረስ ያባከንኩት ጊዜ ይቆጨኛል። የኔን አስቸጋሪ ባህርይ ችሉ ፍላጎቴን አሟልቶ መኖር ቀላል እንዳልሆነ አውቃለሁ። ሆኖም ግን አንድም ቀን ክፉ ሳትናገር ሁለት አመታትን በፍቅር አሳልፈናል። ይህ ደግሞ የአላህ ውሳኔና የአንተም ጥንካሬ ጭምር ነው። እንዳከበርከኝ ያላህ ክብረ አለም ላይ ያለ ደስታ ሁሉ መኝላሃለሁ ዜድ አላጠፋም? አይደለም፣ በጣም አጠፋለሁ። በጣም አጥፊ እንደሆን ካውቃለሁ፣ በጣም እንደማናደድህም ጭምር ለጥፋቴ ሁሉ አፍ በላይ የልጄ አባት፣ ሚስትረኛዬ፣ አማካሪ አይለየን የኔ ውድ ባል ሚስት ትወዳለች።